ሚኒ ሀዋሳ ከነማ በከባድ አስቸጋሪ ጊዜያት ውስጥ ነበረ። ቡድኑን በአዲስ መልክ በኃላፊነት በአንበልነት ተረክበሃል። ከዛ በኋላ የነበረው የቡድኑ እንቅስቃሴ እንዴት ነው? ከስሉ ጀምር። እውነት ለመናገር በጣም ከባድ ጫና ውስጥ ነበርን። ብዙ ጌሞችን ሽንፈት እያስተናገድን ነበር። ከዛ በፊት ኦልሞስት ሪሊጌሽን ዞን ላይ ነበርን። ከዛ በኋላ ግን ያው እግዚአብሔር ይመስገን፣ ያው እኔም ወደ ካፒቴን ከመጣው በኋላ ኮችም አዲስ ኃላፊነት ተቀብሎ ከመጣ በኋላ ሙሉዬ የሚገርም ለውጥ ነው የሆነው ጋር ልጆቹም በጣም ጥሩ መነሳሳት የተለያየ ጌሞች ላይ ደግሞ ጥሩ ፐርፎርም እያደረጉን ያሉት እና እንደ ቲም የሚገርም ለውጥ ነው ብዬ ነው። የለውጡ ምክንያት ምንድን ነው? የአሰልጣኝ ለውጡ እንደ ቡድን በጋራ ተነጋግራችሁ ያመጣችሁት ነው? እያንተም የግል እንቅስቃሴም ከለውጡ በኋላም በከፍተኛ ሁኔታ ጎል በማስቆጠርም ለጎል የሚሆኑ ኳሶችን በመመሸትም ተለያውጧል ና ምንድን ነው ምክንያት ነው? እውነት ለመናገር ያው ለዚህ ኮቺንግ ስታፍ ያው ክብር ይገባቸዋል ብዬ አስባለሁ። ምክንያቱም ከባድ ጫና ላይ ነው ኃላፊነት ተሸክሞ የመጡት ኦልሞስት ኮምፕሊትሊ እኛ ላይ ትልቅ ስራ ሰርተዋል ብዬ አስባለሁ። እንደ ተጫዋች ደግሞ እኛም የተሰጠን ኃላፊነት በጫና ውስጥ ቢሆንም ተወጥተናል ብዬ ነው ማስበው። ጓደኞቼ በጣም አመቱ ሙሉ ትልቅ ትልቅ ልፋት አርግተዋል ያለውጥ ደግሞ ቲሙ ላይ የሚታይ ሆነዋል። እኔም ደግሞ እንደ ተጫዋች ደግሞ ያው ትልቅ ኃላፊነት ነው ያለብኝ፣ የቡድኑም ካፒቴን ነኝ። ስለዚህ በየጨዋታው ላይ የተሻለ ነገር ማድረግ ከኔ ይጠበቃል። ክለቡ የሚያመጣ ለዚህ ነው እና ያው አንድ ላይ ሆነን ጥሩ ነገር አምጥተናል ብዬ ነው ማሰብ። ዛሬ በተለየ ሁኔታ ለአሊ ሱሌማን የአንበልነቱን ድርሻ ሰጥተዋል። እሱም ሲናገር ጎል ታስቆጥራለ፣ የቡድኑም አንበል አንተነህ ብለዋል እና ምንድን ነው በያን እውነት ለመናገር ያው አሊ የሚገርም አጥቂ ነው። ሁለት አመት በተከታታይ ኮንስኬቲቭ ያው የሊጉ አሁንም ኮኮ ጎላግ ቢሆኑ ለመጨረስ ያው የአንድ ሳምንት ነው የቀረውና ያው አሊ እውነት ለመናገር ይገባዋል እንደዚህ አይነት ክብር ብዬ ነው ያሰብኩትኝ። ያው አይኖችም ደግሞ የተለያዩ ክለቦች እሱ ላይ እንዳሉ እናውቃለን ሁላችን። ያው እንደ ተጫዋች ደግሞ እኔም እንደ ክለቡ ካፒቴን ያው እሱን ኢንካሬጅ ማድረግ ይጠበቅብኛል። ሚድፊልድ ደግሞ እንደ መጫወቴ ደግሞ እሱን ኮኮብ ጎል አግቢ አርግቼ የመጨረስ ኃላፊነት አለብኝና ያንን ነው የተወጣሁት ብዬ ነው የማስበው። ለዛም ነው ሶስተኛው ጎል ሲቆጠር ራስ መጨረስ ትችላለህ፣ ነገር ግን ላሊ ነው የሰጠኸው። ይሄ መገለጫ ሆናል አ እውነት ለመናገር ያው ዛሬ ሪከርድ መስበር የራሱን ይፈልግ ነበረ። ሪከርዱን እንድሰብር እንድትረዳ እንፈልጋለሁ ብሎ የነበረና ያው ያንን ለማድረግ ደግሞ ያው ሁሉንም ነገር አድርግቻለሁ እሱም ደግሞ አላሳፈረኝም። አሊ ሱሌማን ካፒቴንነቱን ዛሬ ሰጥተዋል። ጎልም እንደሚያስቆጥር ነግሮታል። እንዴት ነው? ስለ ቢንያም ምን ማለት ይቻላል? ያው በመጀመሪያ አልሀምድሊላሂ አሸንፈ መውጣት እዛ እንደተናገርኩ እንደሰማኝ ለቢንያም በላይ ለዛሬ ካፒተን ሆነ ውጤት አምጥተን በኔ ጎል አሸንፈን ካፒተን ዛሬ ይሰጣል ለሱ ትልቅ ምስጋና አለኝ ብዬሽ ነበርኩ። አሁኑ በድጋሚ ደጋግም በጣም ነው የማመሰግነው። በዚህ ደግሞ ከኢትዮጵያ አሉ የሚባለው ትልቅ ተጫዋች ስለሆነ ለወደፊትም ብዙ ነገር ይሰራል። ለቀጣይ ከዚህ በላይ አንድ ላይ የሆነ ብዙ ነገር መስራት እፈልጋለሁ ማለት ነው። አዎ ሶስተኛው ጎል ራሱ መጨረስ የተወሰነ ክብር ወሰን እንድተሻሸል ያደረገና አንተም ጎሉ ካስቆጠርኩ በኋላ በሱ ነው ክብርህን የገለጽከው። እንዴት የሁለታችሁ በቡድን ውስጥ የፈጠራችሁት ለውጥ ትልቅ ተጫዋች መሆነ በእንደዚህ ነገር ነው የሚያሳይ። ምክንያቱ ራስ ትቶ ብዙ ነገር ጎል ለመግባት የሚፈልግ አጥቂ እንደዚህ ኦፖርቹኒ ሲፈጥርልን ትልቅ ተጫዋችና ትልቅ ሜንታል እንዳለ ነው የሚያሳይና ከልብ ነው የምመሰግነው። በጣም ነው ደግሞ የምወደዋለሁ። ሀያ አንድ ጎሎ ነው አልክ፣ ክብረ ወሰን አሻሽለሃል። አንድ ጨዋታ አይቀራል ግን በአምስት ቢጫ ዛ ጨዋታ ላይ ኖር ቁጭት ፈጥሮባል። አዎ በጣም ቁጭት ፈጥሮ ቀጣይ መጫወት ፈልጌ ነበርኩ ግን አላህ ያለው ነው የሚሆነው። ካፒቴን ሆኖ እንደዚህ አይነት መፈጠር አልነበረበትም ግን ለነገሩ ችግር የለም። በቡድኔ ደግሞ እምነት ስላለ ቀጣይ እናሸንፋለን። ወደ ቢኒ ልመለስ። አመሰግናለሁ አሊ አሊ። ይቅርታ ቢኒ፣ እንግዲህ ውድድሩ መጨረሻ ነው። ሀዋሳ ደረጃውን አሻሽለው አሉ ሶስተኛ መጥቷል። ያንተስ የቀጣይ በእግር ኳስ ህይወት ምን ታስባለህ? ያው እንግዲህ ሊጉን መጨረስ ነው መጀመሪያ የሁላችንም አላማ። አንድ ሳምንት ጨዋታ ይቀረናል። እሱን ጨዋታ ከፈጣሪ ጋር ዊን አድርገን የተሻለ ቦታ ላይ ሆነን መጨረስ ነው የምንፈልገው። ከዛ በኋላ ያው እንግዲህ ፈጣሪ የፈቀደው ይሆናል ብዬ ነው ማስበው። አመሰግናለሁ። ዳንዬ፣ እኔም በጣም አመሰግናለሁ።